ጽናት ድራማ፣ ጽናት እና ኪራ ፍቅራቸውን እየማሟቁ ይገኛሉ፣ በጣም ደስ በሚል ሁኔታ። ምሩና ደግሞ ናሆሜ እንግዲህ የናሆሜ እናት ከነሱ ጋር መታለች ልታያቸው። ምሩ እንግዲህ በጣም አጣብቂኝ ስገብታለች ማለት ነው፣ ያው ደግሞ እናቷ እናቱን ስትተዋወቅ በጣም ጨንቋን ነበር። አሁን ደግሞ የናሆሜን አባት መቼ ትተዋወቂዋለሽ? እያለቻት እንግዲህ የናሆሜ እናት እያስጨነቀቻት ነው ማለት ነው። እንደውም ሰርጉ በቅርብ እንዲሆንና እንደውም ወላዱ ከባዱ እያለች እያስጨነቀቻቸው ነው ማለት ነው። እንግዲህ ኑሮ እንደውም አሁን አይደርስም እንዴ መውለድ ይደርሳል እያለች ነበርና እንግዲህ የናሆሜ እናት መውለድ በልጅነት ነው። ወላዱ ከባሉ እያለች መውላ እንዲወልዱ ትፈልጋለች ማለት ነው። እንዲሁም ደግሞ በጣም የሚያሳዝን ታሪክ ያላት ሰላም ማለት ነው። መልካም እንግዲህ እና ምሩ ሰላም ሀይቀን እንድንሱ ያለ ጓደኛ ማያት በጣም ደስ ይላል። በጣም የጓደኛ ጥግነት ነው ያላቸው ራስ በራሳቸው ሰላም። እንግዲህ ጓደኛም የላት ብቸኛለች። በጣም ተሳዝናለች። ደግሞ ዛሬ ታሪካቸው ታሪኳን በሰፊ እንግዲህ ለፀና ለምሩ አውርታቸዋል። ማናው በጣም ተሳዝኗል። ሀይቀን አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድን የተከበራችሁ ድ ቤተሰቦች እንዴት ናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላሂ፣ ረቢል አለሚን በያላችሁበት አላህ ሰላማችሁን ያብዛላችሁ እያልኩኝ እንግዲህ ከስንት ጣጣና መከራ በኋላ የተመለሰ ፍቅር የፀናት እና ኪራ እንግዲህ በፍቅር እየኖሩ ነው ማለት ነው። በጣም ደስ ይላል። እንዲሁም ደግሞ እንግዲህ ምሩና ናሆሚ እናቱ እንግዲህ መውለድ እንዳለባቸው እየነገረቻት ነው ማለት ነው። በቃ ለምሩ ምሩ ደግሞ ደንግጣለች። እንደውም መቼ ነው የናሆሚን አባትም ትታወቂው እያለቻት እያስጨነቀችን ነበር ማለት ነው አይደርስም እንዲህ ብላ በጣም ድንግጥ እያለች ነበርና፣ እንዲሁም ሰርጉ በቅርቡ እንዲሆን ከዚያ በኋላ እንድትወልዱ በልጅነት ነው መውለድ እያለች ነበር ማለት ነው። መሮ ደግሞ በጣም ላይ የደነገጠችው መውለድ ስትላት አሁን አይደርስም እንዲህ በልጅነት እንግዲህ፣ ልጅ የሚወለደው ዝም ብሎ ይወለድም፣ ጥሪት ተይዞ ነው፣ ገንዘብ ተይዞ ነው ልጅ ማሳደግ እያለች ነበር። ምሩ ምሩና እንግዲህ የናሆሜም እናት እኛ ልጆቻችን ስናሳድግ በፈጣሪ እገዛ እንጂ ገንዘብ ኖሮን አካብተን አይደለም እያለቻት ነበር ማለት ነው። እና ምሩ እንደማትፈልግ ስትነግራት በጣም እየተቆጣች ነበር አማቶ ወይም ናሆሜ እናት ማለት ነው።

የዘመን ሰው ተቀይሯል፣ ሰው ተቀይሯል እያለች የናሆ ምኝነት እያስረዳቻት ነበር ማለት ነው። እናሆ ወይም ደግሞ ላኪራ እንግዲህ ማ ውለዱ ከበሉ ወላጅነት እያለ እያለች ነው ምናምን በም ፍላጎት አላት በጣም እያለ እያማከረው ነበር እንግዲህ። ናሆሜና ምሩ ወልዳችሁ ከወልዳችሁ ልጆቻችሁን ደግሞ አሳዩን ማለት ነው። ያብቃለን በጉጉት እንግዲህ የናሆሜ እናምሩ እንግዲህ ውለዱ፣ ማነው ውለዱና ልጆቻችሁን አሳዩን። የናሆሜነት እንግዲህ ተወት ብላ እንዲወሉ ታደርጋቸዋለች። ማነው በጣም ደስ ይላል። በእውነት እንግዲህ ያው ዱንያ ላይ ስንኖር ልጅ ነው። ፀናና ኪራ ደግሞ እንግዲህ አሁን መሻላ ደስ ይላል። ፍቅራቸው ተመልሶ ኪራ እራሱ ያ የሚያስጠላይ ቤት ጧት ወጥቼ ማታ የምገባው ቤት አሁን እኮ ከቤት አልወጣልኩኝ። በጣም በቃ ውጭ እንኳን ወጥቶ ቀልቡ ቤት እንደሚሆን እየነገረው ነበር ናሆሜ ማለት ነው። እባክህ ቤቱ አይደለም ሴት እናት እያለው ነበር ማለት ነው። እና ኪራን እየመከረው ነበር ናሆሜ። በጣም ተወዳለች እና ታውም በኋላ ልቧን እንዳትሰብራት ተንከባከባት። ሁለተኛ ስህተት ማየት አንፈልግም እያለ እየመከረው ነበር ማለት ነው። ኪራም ደግሞ ሁለተኛማ እሷን አልበድልም ጭራሽ እንደዚህ ጊዜ ነው በድለው እያለ ኪራም እየተናገረ ነበር። አዎ ተመካክረን ነው መኖር ያለብን፣ ተቻችለን እያለ እያስረዳው ነበር ናሆ ማለት ነው እና እንዴት እንዴት ነው ቆይ ከመቼ ወዲህ ነው ስለ ትዳር ደግሞ ጭራሽ እንደ ህለ ፀበይ እየመጣሁ እያለሁ ነበር እና እና ሆይም በጣም አስተዋይ ልጅ ነው። ሀይቅን በጣም አስተዋይ ልጅ ነው። የጓደኝነት ጥግ ነው ያለው። እሱም ደግሞ አስተዋይ ረጋ ያለ ልጅ ነው ማለት ነው። እና ስለ ትዳርም እንግዲህ ኬራን እየመከረ ነው። ብቻ ፍቅራቸውን እስከ መጨረሻ ያደርግላቸው። እንግዲህ ሰላም ናት ሰላም ጓደኛቸው ደግሞ አለች። ጽናት ኪራን ለማስታረቅ እና ብሶ አብሶ ለጽናት በጣም ብዙ በተናዎችለት ከኪራ ጋር ጣልታ መሄጃ ስታጣ እሷ ናት ያስጠጋቻት። ብዙ ታግላለች ኪራን ለጽናት ለማስታረቅ እና በጣም መልካም ልጅ ናት። እሷ ደግሞ እንግዲህ ያው ቤተሰቦቿ እንደሌሏት እና እንድታ እንዳለቻት በልጅነታቸው እንግዲህ እናታቸው ፊታቸውን እንደሞተች አባታቸውን ደግሞ እንደማታቀው ነው ሰላም የምትናገረው። እንግዲህ እህቷ በሷ በጣም ብዙ መጽዋት እንደከፈለች ትምህርቷን ትታ የቀን ስራ እየሰራች እሷን እንዳሳደገች ነው የምትናገረው ማን ነው ሰላም። እንዲሁም እንግዲህ ከስራ ቦታ ተዋውቃ፣ ከዚያ በኋላ ተግባብታ ስራ ቦታ ተወውቅ ወደ ትዳር እንዲሄደች እህቷ። ታገባይ በኋላ እሷ ሰላምን ደግሞ የእህቷ ባል ቤተሰቦች እንደወሰዷት እና እዛ እንደሚያሰቃዩዋት ብዙ መከራዎች እንዳሳለፈች ነበር እየነገረቻቸው ያለችው ማለት ነው። በጣም በጣም ውስጧ ውስጧ በጣም ትልቅ መከራ ያሳለፈች ፀናት እና እህቷ እንግዲህ ትዳር ስትኖር እንዲያው ባልታወቀ ነገር እንደጠፋ እና ልጃችን አንቺ ነሽ የገደሽው ሲሏት፣ ሁሉን ነገር ንብረቷን ሁሉንም ትታ እንደወጣች እና ከዚያ በኋላ እንግዲህ ስደት ሄዳ ራሷን ቀይራን ብላ። ነገር ግን ሁለተኛ ትዳር የለም፣ ሁለተኛ ህይወት አይቀጥልም። ተለያይተው እንደሚኖሩ ተነፋፍቀው እንደሚኖሩ እህቷን፣ አገር እንደወጣች በዛው ህይወት ህይወቷ ተበላሽቶ እንደቀረ ነው የምታወራው፣ ሰላም ማለት ነው። በጣም ያሳዝናል። እሷም ደግሞ ሰላም ደግሞ የእህቷን እንግዲህ የእህቷን የህይወት ታሪክ አይታ እኔም እንደሱ የገጠመኛ በማለት አጠገቧ ሰዋት ሰላም እንግዲህ በህይወቷ በህቷ ህይወት በጣም ተስፋ ቆርጣ ጭራሽ ወንድ ልጅም አጠገባ እንዳይቀርብ ደግሞ ቃል ኪዳን ገስታ ጣቷ ላይ ያስራልኝ ማለት ነው። ምክንያቱም ያው ቃል ኪዳን ታረገኝ የጓደኛላት ነው ትባለ ወንዶቿ ወንዶቹ እንዳይቀርቧት እንዳይጠይቋት አልኪቲያ ነርከራ እንዳረገች ደረሰ የደረሰች ምክንያቱም ያው በእህቷ ታሪክ ማለት ነው። እና ምሩና ደግሞ ጽናት ከዚህ ብቸኝነት እናወጣታለን፣ አጣተልን ጓደኛችን ጽናት፣ ስንቱ መከራ ለኔ ሆናለች እና ከዚህ ነጻነት ነጻነት ከብቸኛ ብቸኝነት እናወጣታለን እንደምንም ብለን እይታሉ እያሉ እየተመካከሩ ነው ማለት ነው። እሷም በጣም ተሳዝናለች። ብቸኝነት በጣም አስመርሯታል። እና ሰዎችም ደግሞ የእህቷ አባልተ ቤቶች ቤተሰቦች እንደማይተዋት እየነገሯት እንደሚያበሳጫት ነው ያለችው። ነገ ግን ጽናትና መሩ ከዚህ ህይወት እንደተወጣና የህይወት አጋር እንዲኖራት ደስተኛ እንድትሆን እሷም እንደነሱ ንታፈቅር ንቶች ህይወቷን ስተካከል እንግዲህ እያሰቡ ነው ማለት ነው። እንጠብቃለን ሰላምዬ